አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድ እና የተከበራቸው የካሙ ቤተሰብ እንደት ናችሁ? ሰላም ናችሁ ወይን? አልሐምድላ ቤተሰብ እንደት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ነባሪዎች በኮሜንት በላይክ አበረታቱን። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንሻአላ ዛሬ የምሰራው የክብድ አሰራር ነው። ይህን የመሰለ የክብድ አሰራር አረቦች የሚወዱት አሰራር ነው። ክብዳው እንደዚህ ታጥቦ የተቆረጠ አለኝ እና ገዛ ሽንኩርት አለኝ። ፍልፍል ሩሚ እና ፍልፍል ሀር አለኝ። ቲማቲም፣ ጨው፣ እዚህ ጋ ደግሞ እርድ ከሙ፣ ፍልፍል አስዋድ በግን፣ ኩዝበራ፣ ካሪ እዚህ ጋር እንትና አለኝ ማለት ማጅን ጠማጠም እየተማት እንድልህ ማለት ነው አለኝ እና፣ ምርጥ አሰራር ነው። መጀመሪያ ሽንኩርቱን ነው የምንጠብሰው ማለት ነው። ውድ ቤተሰቦች አበረታቱኝ ያላቸዋለ፣ ሀገራችን ሰላምን ያምጣልን። አሁን መጀመሪያ ሽንኩርቱን እንጠብሳለን ማለት ነው። ዘይትን ትንሽ ጋል እስከሚል እንትን ብለን ከዛ ሽንኩርቱን እንጠብሳለን። በጣም ጥሩ። እኔ ቀላል የሆነ አሰራር ነው። ተወዱታላችሁ ወዶቼ አቸዋለሁ ሼር አድርጉልኝ፣ አበረታቱኝ። ይኸው በደንብ ተጣምትናለ። ያኔ ብዙም መጠበስ የለበትም ሽንኩርቱ። ቀሪያውና የፈረንጅ ቀሪያውን አስገባው ማለት ነው፣ ቤጣሙ ማለት ነው። እንደዚህ በደንብ መጠበስ የለበትም ሽንኩርቱ ገና ስለሚበስል በራሱ እንትኑም ጋር ይመስላል። እንግዲህ ይህ ይመስላል። ማሻላ ቤተሰብ እንሻለን። እናንተን ይጠቅማል በምንለው ቪዲዮ እንመጣለን። አበረታት አሁን ያው ደርሰዋል። እንትኑን እናስገባለን ማለት ነው። ክብዳውን እንጨምረዋለን እንጨምረዋለን ክብዳውን በጣም የሚወዱት እኔ ቤት በጣም ነው የሚወዱት። እንደዚህ ሰራላቸው ስለሰራላቸው እዛ ያው እንትኑን አስገብቻለው። ተቋርጦብኝ ነው ቆርጭ የሆነ ውዶቼ፣ ባህራቱን ጨምሬ ከዛ ማጆን ጠማጥም ጨምሬ ያለው ማለት ነው። እንደዚህ የሰራ ነው። አሁን ጠማጥም ነው የሚጨምረው። ቅመማ ቅመሞችን ጨምር ያለው። ተቋርጦብኝ ነው ውዶች፣ ስልክ ገብቶብኝ ይቅርታ። ሽታው እንዴት እንደሚያምር እና ውዶቼ አበረታቱነ! አበረታቱን በቃ ሼር ሼር አርጉን፣ ላይክ አርጉን፣ ሰብስክራይብ አርጉን። እንደዚህ የሚያምር የሆነ ጥብስ የክበድ ጥብስ አሰራር ነው። ከዛ ያኔ ዛ እላችኋለሁ እና ሁላችንም አላህ በሰላም ለሀገራችን ያብቃን። ወጥቶ ከመቅረት አላህ የጠበቀን። እኔው በራሱ ውሃ እንትን እያለ ነበር፣ ግን ውሃ እጨምርበታለሁ። ትንሽ ውሃ መጨመር አለብኝ። ጨምሬ ይንተከተካል ማለት ነው። ውሃ ትጨምራላችሁ። ጋዙን ቀነስ አርጋችሁ በራሱ ጊዜ ይበስላል ማለት ነው። እንጨምራለን ጨምራለሁ፣ ማለት ደስ ትኩስ መጨመር አለባችሁ ማለት ነው። እንደዚህ ያማረ በጣም ቆንጆ የሆነ ነው። ጨውን እንጨምራለን። አሁን ያው ጨው በመጨረሻ ላይ የጨመርኩት ማለት ነው ከውሃው ጋር ጨመርኩት። እና ውድ ቤተሰብ ከወደዳችሁት አበረታቱን። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በጣም እናመሰግናለን። ሰላማችሁ ብዝዝት ይበልልን። እዚህ ሆኗል። እንደዚህ ሆኖ ደርሰዋል ማለት ነው። በአማራ መልኩ እንደዚህ ሆኖ በጣም ነው የሚያምረው እና ሁላችሁም አበረታቱን ሼር ሼር ከልብ እናመሰግናለን። ሰላማችሁ በዝዝት ይበልልን። አላህ ካላችሁበት ይጠብቅልን።